እንዳልክ፣ እንኳን እግዚአብሔር አተረፈ። ዋናው ትልቁ ነገር መትረፍህ ነው ማለት ነው። እግዚአብሔር ይመስገን። እኔ እውነት ለመናገር በጣም ነበረ የደነገጥኩት ማለት ነው። እግዚአብሔር ይመስገን፣ ያው እንዳልክ ተርፏል። እንዳልክ እንግዲህ በዛሬው ቀን የመኪና አደጋ አጋጥሞታል፣ ደርሶበታል ማለት ነው። ግን ያው እግዚአብሔር ይመስገን፣ ተርፏል። እንዳልክ እንግዲህ ልጊቷ ስትናገር እንደሰማሁት እህቱ ትሁን ምኑ ባላቅም፣ ቤተሰቦቼ እንዳልክ ሰሞኑን ያለበት ሁኔታ ልክ አይደለም። በጣም ይጨነቃል፣ ጭንቀት ውስጥ ውስጥ ያለው በጣም ይተክዛል፣ ይበሳጫል፣ ይጨነቃል። ያለበት ስሜት ጥሩ ስሜት አደለም። እንደውም የአደጋ ከመድረሱ በፊት እንዳልክ ደውየለት እየመጣው ነው ብሎ ነበረ ብላ ስትናገር ከአንድ በቷ ሰምቻ ነው ማለት ነው። ጭንቀት ነው የሆነ ራሱ መኪና መንዳት ለአደጋ ያጋልጣ። ጭንቀት በራሱ በሽታ ነው እና ከምንም በላይ ግን ያው እንዳልክ መትረፍ ነው። እግዚአብሔር ይመስገን ለሁሉም ነገር እንኳን ተረፍ። ግን አሳዳጊ አባቱ ግን እንዴት እንደሆኑ አጠይቁኝ። እውነት አንጀቴን በሉኝ፣ አንጀቴ ስስፍስፍ ነው ያለው፣ እሳቸውን ሳይ ማለት ነው። እንዴት እንደሆኑ አላቅም። እና እውነትም መውለድ ነው መወለድ ቋንቋ ነው የሚባለው ነገር እውነት ነው። ከወለደ ያሳደገ የሚባለው ነገር ልክ ነው። እና እንግዲህ እንዳልክ አምጥቶ ያስተዋወቃቸውን አባት ታውቃላችሁ፣ አሳዳጊ ናቸው ብለው ብሎ በባለፈ ቪዲዮ ያስተዋወቅን አባት በጣም ነበረ ያዘኑት፣ በጣም ነበረ የተጨነቁት። ሞተዋል በሉኛ፣ ልጄ ተርፏል ብለው ያዙኝ ንቀቁኝ ነው ያሉት። እውነት እና እህቶም ትውን ምን አላቅም አቅም እሷን በጣም ነበር ስታለቅስ የነበረችው። በጣም ተጨንቃ ነበር። እንዳልክ ግን ተጎዳ የሚባል ነገር አይደለም። ምንም ደምም አይታይበትም። ምናልባት ሰው ቶሎ ደርሶነት ይሁን አላቅም። እግዚአብሔር ይመስገን ብቻ። ዋናው ነጥቡ እግዚአብሔር እንኳን ከዚህ ክፉ አደጋ እንደው አተረፈው። እውነት ለመናገር የመኪና አደጋ ነጠላትም አይሰጥ ወጥቶ ከመቅረት እግዚአብሔር ይጠብቃችሁ። ቅመሞች ይእውነት በጣም ከባድ ነውና አላቅም እንደ መኪና አደጋ የሚያስፈራ ነገር የለም። እግዚአብሔር ይመስገን እንግዲህ እንኳን እግዚአብሔር አተረፈው እንዳልክን ሁላችን በሉት። እኔ አንድ ጊዜ የማረሳው የመኪና አደጋ እዚህ ሳውዲ ያለው ከሴትዬ ጋር ወደ ኢትዮጵያ ልሳፈር እቃ ለመግዛት ወተን የእውነት ምትነደዋ ሰዋግ ጠርታ ነው ሹፌር እና ምትነዳው ሴት ናት። ባለት አክሲዋ ማለት ነው። እኛን ሄደችው በጣም ነበር አንዳዷ የሚያስፈራ የሚገርማችሁ፣ እኔ በሰቀቀን ነበር እየርኩ ያለሁት ሴትዩ የገቢናናት እኔ ነበር ከእሷ ጋር ማለት ነው። እና ከአንዱ መኪና ጋር የተላተመችው እግዚአብሔር ይመስገን እሷ ምንም ተረፍን። መኪናው ግን እኔ ምን ልበላችሁ፣ በቃ የበሩ መዝጊያው ተጨማደደ እና እግዚአብሔር የዛን ቀን በጣም ነበር የደነገጥኩት። የመኪና አደጋ በህይወቴ ከምፈራው አደጋ ምንድን ነው ብትሉ፣ የመኪና አደጋ በጣም ነው ምፈራው። እግዚአብሔር እንግዲህ ቅመሞች፣ እየወጥቶ ከመቅረት ይሰውረን ብቻ ከባድ ነው የእውነት የመኪና አደጋ፣ በጣም በጣም በጣም ከምላችሁ በላይ ከባድ ነው እና እግዚአብሔር ከእንደዚህ አይነት አደጋ ሁላችንንም ይጠብቀን። ቅመሞች፣ የቤተሰቦቻችንም እኛንም፣ እግዚአብሔር ከእንደዚህ አደጋ ይጠብቀን ማለት ነው። እንዳልክ እንግዲህ ዛሬ የመኪና አደጋ ቢደርስበትም እግዚአብሔር ይመስገን ተርፏል። እግዚአብሔር ይወደዋል። ጭንቀት በራሱ ራሱ ጭንቀት ውስጥ ሆኖ ራሱ መኪና መንዳት ሌላ ስህተትም ነው፣ በራስ ላይም ሌላ አደጋ መምጣት ነው እና እንዳልክ ወደ ራስህ ተመለስ። ብዙዎቻችሁ ስውራ ማርያም ሄድ እንዳልክ ጭንቀትን ሁሉ ታስወግድላለች እያላችሁ ነው። በትክክል ወደ ጸበል ገብቶ ለራስ ጊዜ ሰጥቶ እረፍት ማድረግ ነው ብዬ ነው ማስበው። እንግዲህ እህቱትሁን አላቅም ስትናገር እንደሰማዋት እንዳልክ፣ በቃ ሰሞኑን ጥሩ ሁኔታ ላይ አደለም ብላለች። በቃ ይጨነቃል፣ ያስባል፣ በቃ ሁሉ ነገር ተቀይሯል። ጥሩ ሁኔታ ላይ አደለም ስትነበረና፣ እግዚአብሔር ጭንቀቱን ሁሉ ያርቅልክ። እንዳልክዬ እንወዳለን፣ እናከብራለን። ክፉ አይንካክ፣ እንኳን አንተን እንደዚህ ያየን ቀርቶ የማናቀውም ሰው ክፉ አይንካው ማለት ነው። የእውነት የነውላቸው ቤተሰቦች እንግዲህ እንዳልክ ተርፏል፣ እግዚአብሔር ይመስገን ደህና ሆኗል ው ብዙም አደጋ አልደረሰበትም ለማለት ነው። እግዚአብሔር ይመስገን። እግዚአብሔር ምናል እንደሚወደው ነው።